የአይፎን 30፣ የአይፎን 40 ሆነው ዋጋቸው የሚረክስ ነገር ከፈለጋችሁ እዚህ መታችሁ ብትገዙ። ምናልባት ይሄ ቪዲዮ ሲፖሰት ራሱ እኔ ኢትዮጵያ ልሆን እችላለሁ፣ እና እናንተ እንደ ንጉስ ሆናችሁ ምናምን ነገር ምግብ ትበላላችሁ። ና አሳያችኋለሁ። ምንድን ነው የምታውቁ ሰዎች እስኪጻፉልኝ፣ አይፎን 17 ፕሮ ማክስ ማለት ነው። የአይፎን ዋጋ ይሄን ይመስላል። የመጣሁት ወደ ማታ አካባቢ ነው እና ጋይስ ቪዩ ምናምን በጣም ነው የሚያምረው። ያያችሁ

ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንግዲህ ለየት ባለ ቪዲዮ ተመልሰን መተናል። ከመጀመራችን በፊት የሆነች መኪና ላይ አታምርም? እንዴት እንደምታምር መሬት ላይ ልጥፍ ብላ ነው የምትሄደው ማለት ነው። አንይዌይስ ጋይስ፣ ዛሬም እንግዲህ በሌላ ብሎግ ተመልሰን መተናል። እንዲህ ዓይነት ብሎግ ከሰራን ቆይተናል። አይ ኖው ግን ያው ዛሬ ደግሞ ባበደ ባበደ ተቀምጠውላቸው ሶ ዛሬ የምንሄደው እንግዲህ ጋይስ አኪሃአባራ ነው። አብዛኞቻችሁ ጃፓንን የምታውቁት በኤሌክትሮኒክስ ነው። ሶ ማወቃችሁ ብቻ ሳይሆን ደግሞ በጣም ርካሽ ነው የሚመስላችሁ ማለት ነው እና እዚህ ኤሌክትሮኒክስ ምን ያክል ዋጋ እንዳለው ላሳያችሁ ወደድኩ ዛሬ። ስለዚህ ምን የምናደርገው ያው ጃፓን ላይ በጣም በኤሌክትሮኒክስ ታዋቂ የሆነው ቦታ አኪሃባራ የሚባል ቦታ ነው ማለት ያው ቶኪዮ ላይ በጣም የሚታወቀው አኪሃባራ የሚባለው ቦታ ነው።

ኦራይት ጋይስ ሶ አሁን አኬ አባራ ስቴሽን ደርሰናል። መጀመሪያ መጠንቀቅ ያለባችሁ ነገር ማለት ነው፣ መቼም ቢሆን አኬ አባራ ከመጣችሁ በተለይ እንደዚህ ዩዝ ኤሌክትሮኒክሶችን ለመግዛት ከሆነ የምትወጡት ከስቴሽን ስትወጡ ማለት ነው፣ ኤሌክትሪክ ታውን የሚል ኤግዚት አለ። እሱን ተከትላችሁ መውጣት እንዳትረሱ። ትንሽ በዛውም እስኪ አካባቢውን ላሳያችሁ። የመጀመሪያው መዳረሻችን እንግዲህ እዚህ ጋር የሚታዩት ሶፍት ማፕ የሚባለው ቦታ ነው። ይሄኛው ቦታ እንግዲህ እዚህ ጋር ብቻ አይደለም ያለው ወደ ሁለት ሦስት ቦታ ነው ያለው። ግን ያው ካሉት ቦታዎች ውስጥ በጣም አሪፉ አንደኛው ይሄ ሶፍት ማፕ የሚባለው ቦታ ነው ማለት ነው። ስለዚህ ወደ ውስጥ የሚባና ምን ምን እንዳላቸው ይሄኛው እንግዲህ ያው ስቴሽኑ አጠገብ ያለው ማለት ላይ ልክ እንደወጣቸው ከስቴሽኑ ያለው ሶፍት ማፕ ነው። መጀመሪያ እንግዲህ ያው ከአይፎን ስንጀምር እዚህ ጋር አይፎን 14 ፕላስ አለ። ቀላሳያቸው እዚህ ጋር አይፎን 14 ፕላስ አለ፣ 13 ሚኒ እንዲሁም 12፣ 12 ፕሮ ማክስ የመሳሰሉት ስልኮች አሉ። ሁሉም ዩዝድ ናቸው እዚህ ቤት የሚሸጡት ላይክ ከ90 ከ80 ፐርሰንት በላይ የሚሆኑት አጠቃላይ ዩዝድ ናቸው። እዚህ ጋር እንደምታዩት ዩዝድ አይተም ተብሎ ተጽፎባቸዋል ማለት ነው። እዚህ አብዛኞቹ ዩዝድ ናቸው። ከዛ ደግሞ ምን አለ መሰላችሁ ራንክ አላቸው። ለምሳሌ ይሄኛው ቢ ራንክ ነው። እዚህ ጋር የምታዩት ሲ ራንክ ነው። እዚህ ጋር የምታዩት ደግሞ ኤ ራንክ ነው። ሶ ይሄ ራንኩ ምንድን ነው መሰላችሁ ልክ ሁልጊዜም እንደዚህ አኪሃባራ መታችሁ ስትገዙ ማለት ነው ከዚህ ጋር ላሳያቸው ው ለምሳሌ ኤስ ራንክ የሚባለው ኢቲዛን ዩዝድ ፕሮዳክት ማለት በቃ አዲስ ነው ማለት ነው ኤስ ራንክ ከሆነ። ሶ ኤ ራንክ ከሆነ ደግሞ ፊው ስክራች አለው። ለምሳሌ አንዳንድ ጊዜ ትንሽ ስክራች ስላለው ብቻ ዋጋ ይቀንሱላችኋል። ስለዚህ ኤ ራንክ ከሆነ ስክራች ብቻ ያለው ማለት ነው። ቢ ከሆነ ደግሞ ላይክ ስክራችም አለው እንዲሁም ደግሞ የኦፕሬሽን ትናንሽ የፋንክሽን ችግር ሊኖርበት ይችላል። ሜቢ ካሜራ አካባቢ ሊሆን ይችላል አንዳንድ ቦታዎች ላይ ችግር ሊኖርበት ይችላል ማለት ነው። ሶ ሲ ከሆነ ደግሞ ኖቲሰብል ስክራች አለው፣ በደንብ የሚታይ ማለት ይሄ በደንብ ፋቅ ያለ ስክራች ማለት ነው። እንደዛ አይነት ስክራች አለው። ከዛ ደግሞ ያው የተወሰነ ኦፕሬሽናል ፋንክሽን ችግርን ይኖረዋል ማለት ነው። የመጨረሻው ዲ ነው። ዲ ያው በስነ ስርዓት ትልቅ ዳሜጅ አለው ማለት ነው። ስለዚህ ዲ ራንክ እንዳትገዙ እና በዚህ ራንክ መሰረት ነው ከዚህ በኋላ የምነግራችሁን ዋጋ ሁሉንም ማሰብ ያለባችሁ በዚህ ከኤስ እስከ ኢ ባለው ራንክ ነው ማለት ነው። ዲ እንዳልኳችሁ ዳሜጅ ነው። ከዛ ኢ ደግሞ ጃንክ ፕሮዳክት ነው። በቃ የሆነ እንዴት ነው ለመለዋወጫ ምናምን ካልሆነ የምትጠቀሙት በስተቀር ይሄ በስነ ስርዓት ስልካችሁን ለመጠቀም አስባችሁ ምናምን የምትገዙት አይነት ፕሮዳክት አይደለም። ሶ መጀመሪያ እንግዲህ የምንጀምረው ጀምረው ከአይፎን 11 ነው። ከአይፎን 11 እንጀምራለን። ለምሳሌ እንግዲህ እዚህ ጋር አሁን አይፎን 11 አለ iPhone 11 Pro በ256GB ቢ ራንክ ነው። ራንኩን ያው ከቅድሙ አስታውሱ። ቢ ራንክ ሆኖ 41980 ይላል። ቱሪስት ከሆናችሁ ደግሞ ያው ቅናሽ ምናምን ይኖራችኋል። ይሄኛው ባትሪውም እዚህ ጋር ተጽፏል፣ 84% ነው ባትሪው። 84% ሆኖ ነው 41980። ያው በዶላር እዚህ ጋር ስለማስቀምጥላችሁ ታነጻጽሩታላችሁ። እዚህ ጋር ሲ ራንክ ነው። እስኪ አሪፍ አሪፍ የሚባሉትን ላሳያችሁ። አሁን እዚህ ጋር የምታዩቸው ዋጋዎች እንዳለ የአይፎን 11 ዋጋዎች ናቸው ማለት ነው። እዚኛው ጋር ደግሞ ኤስኢ2 አለ። ይሄኛው እንኳን ያው ብዙም አሪፍ የሚባል ስልክ አደለም፣ እኔ በበኩሌ አልወደውም ብዙም። ግን ያው እኔ ለየት ያሉ ፕራይሶች ሲኖሩ እረከስ የሚሉትን አሳያችኋለሁ። እናንተም ግን በራሳችሁ ከዚህ ላይ እያቆማችሁ ኮዝ እያደረጋችሁ ቼክ ማድረግ ትችላላችሁ። በዚህ በኩል ስንመጣ ደግሞ ይኸው የአይፎን 14 ፕሮማክስ ዋጋዎች አሉላችሁ። ለምሳሌ እዚህ ጋር ኤ ራንክ ነው፣ ከዛ 84 ባትሪ ፐርሰንቴጅ አለው ይሄ 142 ኦልሞስት 143 ማለት ነው። ነጭ ከለሩ። እዚህ ጋር ደግሞ አንድ ቴራባይት ጋይስ፣ አይፎን 14 ፕሮ ማክስ አንድ ቴራባይት ነው። ቢራንክ ነው። ትንሽ ያው ስክራች ምናምን ይኖረዋል። ያው ይታያል። እንደውም እዚህ ጋር ከታያችሁ አላውቅም፣ ካሜራው ላይ ትንሽ ስክራች አለው። ይሄኛው 132980 ያው። ከዛ እዚህ ጋር አይፎን 14 ሲሪየሶች አሉ። አይፎን 13 ዋጋቸውን እንግዲህ ታዩታላችሁ ማለት ነው። ስለዚህ ጋይስ ባጭሩ የአይፎን ፕራይሶች የሰርቲን ፎርቲን ምናምን ከሆኑ ከ130 እስከ 150 ሺን ድረስ ናቸው፣ የአይፎን ዩዝድ ዋጋዎች ማለት ነው። ሶ ላይክ አሪፍ አሪፍ እስከ ፎርቲን ፊፍቲን ሲክስቲን ም አለ እዛ ጋር ይታየኛል። እነሱ እስከ 170 ሺህ 180 ሺህ ድረስ ናቸው። አዲሱንም ብትገዙ ደግሞ ከ200 ሺህ በላይ አይሆንም። ለምሳሌ አሁን 256 ጂቢ አይፎን 17 አዲሱን ከአፕል እያየው የነበረ ቅድምና እሱን አሁን ያየሁት ስንት መሰላችሁ? 196 ኦርሞ 200 አካባቢ ነው ያየሁት፣ 256 ጂቢ ኦሬንጁ። ከዛ ደግሞ አይፎን 17 ፕሮ ማክስ ማለት ነው። ያ ሰው የአይፎን ዋጋ ይህን ይመስላል፣ እዚህ ቤት ያለው ሌሎች ቦታዎችም አለ። እዚህኛው ጋር ደግሞ አይፓዶች አሉ። ለምሳሌ አሁን ይሄኛው አይፓድ 11 ኢንች አይፓድ ፕሮ 11 ኢንቹ ነው፣ 512 ጊጋ ባይት ሆኖ ጋይስ 125 ሺ ብር ነው። 125 ሺ ብር ኢዝ በጣም አሪፍ ነው የምላችሁ፣ ውድ የሚባል አይደለም። ከዛ ደግሞ ጋይስ እዚ ጋር አንድሮይድ ሰፈር ስንመጣ ደግሞ አንድሮይዶች ለምሳሌ እዚጋ ኤክስፔሪያ ምናምን ናቸው የሳምሰንግ ሰፈር ኒድ እሶ ጋይ ሴዋ አግኝቼ እላችኋለሁ። ለምሳሌ አሁን እዚህ ጋር ሳምሰንግ ትዌንቲ ስሪ አልትራ አለ። ትዌንቲ ስሪ አልትራ 256 ጊጋባይት ነው። ባትሪ አልተጻፈም ግን ደግሞ ኤ ራንክ ነው። ኤ ማለት ያው በጣም አሪፍ ነው ማለት ነው። ብዙም ምንም ያልተጎዳ ስልክ ነው። ይሄ አሁን 109 ሺህ ብር ማለት ነው። ኢትዮጵያ ያለውን ዋጋ አላውቅም። እዛ ካለው ጋር እንድታነጻጽሩት ነው። ምንም ማሳያችሁ እዚህ ጋር 23 ነው ብዛት። እዚህ ጋር እየታየኝ ያለው አብዛኞቹ 22 አለ 22 66000 65000 ናቸው። እዚህ ከስር እንደማያቸው፣ እዚህ ጋር ደግሞ ኤክስፔሪያ አለ። ኤክስፔሪያ አዲስ ነው ይሄኛው። ሲም ፍሪ አዲስ ሆኖ 174000 12 ጂቢ ራም ነው ጋይስ። 256 ጂቢ ሆኖ 12 ጂቢ ራም ግን ይሄን የሚገዛ አለ ጋይስ። ኤክስፔሪያ አሪፍ ስልክ ነው፣ እኔ ብዙም አሪፍ አይመስለኝም። ግን ያው የሚገዛ ይኖራል ሰው። እዚህ ጋር ጉግል ፒክሰል ምናምን አሉ። ብቻ ይሄኛው አንዱ የዩዝድ ስልክ መሸጫ ነው። እዚህ ብዙም ጊዜ ልገል አልፈልግም። አጠቃላይ ሁሉም ጋር ያለውን አቬሬጅ ፕራይስ የምነግራችሁ ይሆናል። በጣም ብዙ ፎሪነሮች ምናምን እዚህ መጥተው ይገዛሉ። በጣም በተለይ እነዚህ አሁን አይፎን ከኤት ጀምሮ እስከ ኤክስ እንዲሁም ደግሞ 12፣ 13 ድረስ ያሉት ብዙም ውድ የሚባሉ ስልኮች አይደሉም። ስለዚህ እስቲ እንውጣና ደግሞ ሌላ ቦታ እን ከመውጣታችን በፊት ግን ጋይስ ይው እዚ ጋር ለምሳሌ አፕል ዋች አሉ አፕል ዋች የምትወዱ ከሆነ ለምሳሌ አሁን ይሄ አፕል ዋች አልትራ 2 ትልቁ 49 ሚሊ ሜትሩ ማለት ነው 81 ሺ ብር ይሸጣል ባትሪው ለዛውም ጋይስ 97 ነው ባትሪው ማለት ነው ይታያቸዋል 97 ባትሪ ሆኖ 81 ሺ ብር ይሸጣል እዚህ ጋር 98 ሺ ብር 100 ባትሪ ጋይስ ይሄ ኦልሞስት በቃ አዲስ ነው ማለት ይቻላል መቶ ሺህ ብር ጋይስ በጣም አሪፍ ነው። ኤርፖዶችም አሉ እዚህ ጋር ኤርፖዶች ከ14000 ብር ጀምሮ እስከ 17000 ያ። አክቹሊ ጋይስ የኢትዮጵያና የጃፓን ብር ኦልሞስት አሁን ተመሳሳይ ስለሆነ ትንሽ ብር ብቻ ነው መቀነስ የሚጠበቅባችሁ እንጂ ኦልሞስት ተመሳሳይ ነው ብሩ አሁን። ያ ጋይስ እስቲ እንቀጥላለን። አሁን ደግሞ ትንሽ ዞር ዞር እያልን አኪያባራን እየጎበኘን ደግሞ ሌላ ስቶር ስናገኝ ደግሞ እንገባለን። የመጣሁት ወደ ማታ አካባቢ ነው እና ጋይስ ቪው ምናምን በጣም ነው የሚያምረው። ያያችሁት ነው አይደለ? በጣም በጣም ነው የሚያምረው። የማታ ቪው ስለሆነ መብራቶቹ በርተው ምናምን ነገር በዛ ላይ ደግሞ እንደነገርኳችሁ ቅድም ሰፈሩም የአኒሜ ሰፈር ስለሆነ ላይክ ሰዎቹ ምናምን የሆነ ከስት ምናምን የሚለብሱትና በጣም ነው የሚያምሩት። ላይክ የአሻንጉሊት ልብስ ለብሰው ምናን ነገር ነው አብዛኞቹን ሰዎች የምታያቸው። እንዲሁም ደግሞ አኪያበራ ላይ አንድ ታዋቂ ሜይድ ካፌ የሚባል አለ። ላይክ አሻንጉሊት ለብሰው ምናምን ነገር በቃ ሴቶቹ ምናን መተው ምግብና የሚጠጣ ነገር ጠጥታችሁ መውጣት ትችላላችሁ ማለትና ፍላየር ይበትናሉ። እዚህ ውጪ ዛሬ እየታዩኝ አደሉ ሳገኛቸው አሳያቸዋለሁ። እና እንደዛ አይነት ነገር ምናምንም አለው ላይክ አሻንጉሊት ለብሰው ምናምን ነገር እናንተ እንደ ንጉስ ሆናችሁ ምናምን ነገር ምግብ ትበላላችሁ። ና አሳያቸዋለሁ ሳገኛቸው። ሁለተኛውን ሶፍት ማፕ ጋይስ እዚህ ጋር አግኝቼዋለሁ። ላይክ በጣም ብዙ ብራንች ነው ያለው ይሄ ሶፍት ማፕ የሚባለው ቦታ ማለት ነው። እና ላይክ ቢያንስ እዚህ ራሱ ወደ ሶስት አራት የሚሆኑ ቦታዎች አሉት። ሁሉም ቦታ ተመሳሳይ ስለሆነ ጀስት አንገባም፣ ግን ደግሞ ያው መኖሩ ልንገራችሁ ብዬ ነው። አንድ ቦታ አማራጭ ካጣችሁ ምናምን እነዚህ ጋር ገብታችሁ ያጣችሁትን እቃ ገብታችሁ ማየት ትችላላችሁ። ሌላ ደግሞ እዚህ አኪያባራ ስትመጡ በጣም በጣም መጠንቀቅ ያለባችሁ ጋይስ እንትኖች አሉ፣ ፓኪስታኖች ምናምን አሉና ላይክ የስልኩን ስፔር ቀይረው ምናምን የተመታ ባትሪ ምናምን ሊሸጡላችሁ ይችላሉና በተቻላችሁ አቅም ኤሌክትሮኒክስ ለመግዛት ወደ አኪያባራ ስትመጡ እንደዚህ ፓኪስታኖች ጋር ምናምን እንዳትሄዱ። ሁላችሁ ጋይስ አገኘዋቸው ሴቶች ያልኳችሁ ነው ማለት አሁን፣ እነዚህ የአሻንጉሊት ልብስ ለብሰው ምናምን ወረቀት ይዘው እየሸጡ እያያችዋቸው ነ ልክ አሁን ከነዚህ ላይክ ወረቀት ተቀብላችሁ ከገባችሁ የሆነ ካፌ ነገር ነው። እዛ ገብታችሁ ጀስት የሚጠጣ ነገር ታዛላችሁ፣ ከዛ ምግብ ትበላላችሁ እና እንደ ንጉስ ነው የምትስተናገዱት ምናምን ማለት ነው። ብዛት ደግሞ እነዚህን ስራዎች የሚሰሩት ጋይስ ላይክ የሃይ ስኩል ተማሪዎች ምናምን ናቸው። የአሻንጉሊት ልብስ ለብሰው እንደዚህ አጭር ቀሚስ ለብሰው ምናምን ስለሆነ የሚሰሩት ላይክ ብዙ ሰዎች ነው አትራክት የሚያደርጉትና ለዚህ ብቻ ብለው የሚመጡ ፎሪነሮች ምናምን ራሱ በጣም ብዙ ነው ያሉት ማለት ነው። እና አንዳንዶች እንደውም ላይክ ሚስሊድ ይሆናሉ። ላይክ ማይሆን ወደ ሌላ አይነት ነገር ይወስዱታል። እንደዚህ ጥሩ ያልሆነ ነገር የሚሰሩ ምናምን የሚመስላቸው ግን እንደዚህ አይነት ነገር አይሰሩም የሚሰሩት ሜድ ካፌ ወይም ደግሞ እንደዚህ ካፌዎች ላይ ምግብ ብቻ ምግብና ጀስት ይሄ ያሻንጉሊት ነገር ነው በቃ ባጭሩ። ሜድ ካፌ ብላችሁ ሰርች አርጉ ሜድ ካፌ ጃፓን ምናም ብላችሁ ሰርች ካረጋችሁ ይመጣላችኋል። ሶ አሁን የመጣንበት ቤት ደሞ ጋይስ ትንሽ ግርግር የሚበዛበት ቤት ነው። ላይት ደግሞ ስላለው ትንሽ ላይቱ ያንጸባርቃልና እዚህ ደግሞ ያሉት ብዛት አዲሶችም አሉ አሮጌዎችም አሉ። ለምሳሌ አሁን እዚህ ጋር የምታዩት ሳምሰንግ ዜድ ፎልድ 7 244 ሺ ብር ነው። 512 ጂቢ 12 ጊጋባይት እንትን ነው ራሙ ማለት ነው። እንዲሁም ደግሞ ያ ከስርም ሳምሰንጎች አሉ። ኤስ 24 ኤስ 25 እዚህ ጋር አሁን ኤስ 25 በ107 ሺ አለ። ብቻ እዚህ ጋር ዙም አድርጋችሁ ማየት ትችላላችሁ። ላይቱ ስለሚያስቸግር ወደ እኔ ላዙርላችሁ። መብራት ስላለው በጣም ነው የሚያንጸባርቀው ማለት ነው እና እዚህ አይፎኖችም አሉ። አዲስ አይፎኖችም ከቤት ጋት ገዙ ራሱ ከዚህ መግዛት ትችላላችሁ። ለምሳሌ እዚህ ጋር ኤራን ኮኖ አይፎን 17 ፕሮ ከሆነ 24000 ፕሮ ማክሱን ራሱ እስከ 256 ጂቢ ከሆነ እስከ 230 40 ኦር ደግሞ 20 ታገኙታላችሁ። ግን ያው ብዙም አክቹሊ 17 ፕሮ ማክስ ምናምን መግዛት አቅም ካላችሁ እዚህ እንድትመጡ አልመክራችሁም። ማለት ብትችሉ አፕል ሄዳችሁ ብትገዙ ይሻላል፣ ኦልሞስት ተመሳሳይ ፕራይስ ስለሆነ ያለው ማለት ነው። ግን ወረድ ብለው እንደዚህ አይፎን 30 አይፎን 40 ሆነው ዋጋቸው የሚረክስ ነገር ከፈለጋችሁ እዚህ መታችሁ ብትገዙ አሪፍ ነው ማለት ነው። ምን እንደሆነ አላቅም፣ ጋይስ ይሄ ነገር ምንድን ነው የምታውቁ ሰዎች እስኪ ጻፉልኝ። ብቻ ግን ይሸጣል። ይሄ ድንገት ያገኘሁት የዩዝድ ቤት ነው እና ኦኬ፣ ይሄ አየር ምናምን ነገር የሚያስተካክሉ እንደ ዲፊዘር አይነት ነገር ነው መሰለኝ። በጭሱ ምናምን የሆነ የቤት ጠረን ምናምን ነገር ይቀይራል እና አሪፍ ቤት ነው ግን አይ፣ አሪፍ ቤት ነው ይራሱ። ላንች ቦክስ ምናምን የማያቀዘቅዝ ላንች ቦክስ እዚህ ጋር ቶ 5180 ብር ምናምን ይሸጣል። አኪ አባራ በጣም የሚገርመኝ ነገር ጋይስ ኤሌክትሮኒክስ አንዳንዴ ማለት ነው እንደ ጉሊት ራሱ ይሸጣሉ ማለት እዚህ ጋር የምታዩቸው አሁን ጆይስቲኮች፣ እንዲሁም ደግሞ የቆዩ ማንጋዎች፣ ኤሌክትሮኒክስ ነገሮችም አሉላችሁ። ለምሳሌ ይሄ ፊልም ነው ብዛት አክሽን ያለው ግን አሁን ለምሳሌ እዚህ ጋር ጆስቲኮች አሉ፣ ሜሞሪ ካርዶች ምናምን ነገር በቃ ዝም ብለው ማለት ነው፣ በጣም በርካሽ እንደ ጉሊት ይሸጣሉ ማለት እና ጋይስ ማንጋ አኒሜ ምናምን ለምትወዱ ሰዎች በቃ ው ቀርጬላችኋለሁ፣ እንዳለ አስገባላችኋለሁ በደንብ ብቻ ጋይስ አሁን የልኩበት ብቻ ሳይሆን በጣም ብዙ ቦታ ነው። እንደዚህ የአኒሜ ማንጋ እንዲሁም ደግሞ የምለው አሻንጉሊቶቹና ብቻ የሚሸጡበት ቦታ በጣም ብዙ ነው ያለው እና እንደ አይነት ነገር የምትወዱ ሰዎች ካላችሁ ደውሉልኝ እንደ በቃ ምንም ችግር የለውም። እንዲሁም ደግሞ ለአኒሜ ላቨርስ ብቻ የሚሆን ቪዲዮ ሰራላችኋለሁ። ከስር ኮሜንት ላይ አኒሜ ላቨርስን እንስራልን ብላችሁ ከጻፋችሁ ልክ እንደ ዛሬው አይነት ሆኖ ላይክ በደንብ ፌመስ የሚባሉ የአኒሜ ቦታዎችን ሄጄ አሳያችኋለሁ። ያው ጃፓን በተለይ ጃፓኒዝ አኒሜ በጣም ፌመስ ስለሆነ ማለት ነው። እዚህ ጋር ደግሞ ጋይስ በጣም ዋጋቸው አሪፍ የሆኑ ስልኮች አግኝቻለሁ። ለምሳሌ አይፎን 50 ፕሮ ማክስ 256 ጂቢ 140 ሺ። እዚህ ጋር ባትሪው ለምሳሌ 95% ሆኖ ጋይስ እዚህ ጋር አያችሁት ባትሪው 95% ሆኖ 139980 ይላል እና በጣም አሪፍ ነው። ይሄኛውም ሌላ ዩዝድ ስቶር ነው እና እዚህ ደግሞ ኢቨን አሪፍ አሪፍ ፓወር ባንኮች ምናምን ነገር አሉ። እዚህ ጋር እንደምታያቸው አሪፍ አሪፍ ፓወር ባንኮች አሉ። ሌላ ደግሞ ለምሳሌ በዚህኛው በኩል አክቹሊ ፕሮ ምናምን እዛ አይፈለግማ። ፕሮ ማክስ ነው ብዛት የሚፈለገው ግን አሁን ለምሳሌ ኛው ጋይስ ቢ ራንክ ነው፣ ማለት የሚታይ ጭረት አለው። ግን አይፎን 14 ፕሮ ማክስ አንድ ቴራባይት ነው ጋይስ ቴራ ኮምፒውተር በሉት እኮ በቃ ቴራ። ባትሪ ግን 85% ነው። 132980 ማለት ነው። ይሄማውን በጣም አሪፍ ዋጋ ነው ካየ ነው። ፒሲዎችም እንደዛ ናቸው። አይፎን ኤክስ ምናምን ደሞ ላሳያችሁ እዚህ ጋር ቆይ። አለንሳሌ አይፎን ኤክስ ምናምን አይፎን ኤክስ ኤስ 256 ጂቢ 27480 ብር ነው የሚሸጥ ያው ብሩ በኢትዮጵያ ተቀራራቢ ነው። በዶላር ጽፍላችኋለሁ። በኢትዮጵያም ተቀራራቢ ነው። እዚህ ጋርም እንደዛው 27ሺህ 34ሺህ 44ሺህ ምናምን ናቸው። በቃ እዚህ ጋር ያሉት ጋይስ እነዚህ ፕሮዎቹ ምናን፣ አነስ ያለ ስልክ የሚወዱ ሰውም ካለ እንደዛው ናቸው፣ ተቀራራቢ ናቸው። 2336 አይፎን በተለይ ይሄ 11 ፕሮ፣ 11 ምናምን ብቻ የሆኑት ዋጋቸው ርካሽ ነው በጣም እዚህ ጋር መመቻ ዋቸው ስልኮች ብቻ ዋጋውን ስክሪንሾት አድርጋችሁ ከላካችሁልኝ ገዛላችኋለሁ። እናንተ ብቻ ላኩልኝ። አሁን ደግሞ ጋይስ አንድ ሌላ ዩዝድ ቤት መጥተናል። እዚህ ደሞ ዩት ጋይስ አይፎን 17 ፕሮ ማክስ ሆኖ 256 GB 229 ሺ ብር ነው። ኦሬንጁ 2 ቴራባይቱ ጋይስ 341 ሺ ብር አዲስ ነው ይሄ ዩዝ አይደለም። ራሱ ማለት ሲም ፍሪ ናቸው እንዳለ ብቻ በጣም በጣም በጣም በጣም ይረክሳል። አሁን ላይ እዛ ካለው ዋጋ በጣም ይረክሳል። እና እዚህ ጋር ያሉት እንዳለ ርካሽ ናቸው። እዚህ ጋር ራሱ ቢራንክ ነው። አይፎን 30 ፕሮ ሆኖ 512 ጊጋባይት የእኛው ራሱ በጣም አሪፍ ነው። ባጭሩ ጋይስ ብዛት ጃፓን ላይ ብዛት ብዙ ሰዎች የሚጠቀሙት አይፎን ነው እንጂ ሳምሰንግ ያን ያክል አይደሉም። ብዛት ሳምሰንግ የሚጠቀሙት ኮሪያ ያሉ ሰዎች ምናምን ናቸው፣ ሚን ኮሪያውያን ናቸው ማለት ነውና የምትመጡ ከሆነና ጃፓን ላይ ስልክ የምትገዙ ከሆነ አይፎን እመክራቸዋለሁ። ከሌሎች ስልኮች በተሻለ አይፎን ብትገዙ አሪፍ ነው። የሚቀንሱበት ቦታዎችም ብዙ ናቸው። እንዲህ የምትፈልጉም ሰዎች ካላችሁ ደግሞ በውስጥ አናግሩኝ። ቦታ ማወቅ የምትፈልጉ ከሆነ እንዳጋዛችሁ የምትፈልጉ ከሆነ ምናምን ነገር በውስጥ ካናገራችሁኝ አብረን መምጣት እንችላለን። ያ አይ ሆፕ ብዙ ነገር እንዳያችሁ ተስፋ አደርጋለሁ። እስቲ የተወሰነ ደግሞ አንድ የሚታይ ነገር ካለ ላሳያችሁ እና እንዘጋዋለን ጋይስ። ድጋሚ ለአኒሜ ላቨሮች አንድ ነገር አገኘውላችሁና ምን እንደሆነ አላውቅም፣ አክቹሊ ግን ይሄ ነገር ጎትቶ አስቀረኝ። አያችሁ እዚህ ያሉት ጋይስ፣ ይሄ አሁን ማን ነው? እሺ በደንብ ላሳያችሁ ነበር አላማዬ፣ ግን ቪዲዮ አይቻልም ተባልኩኝ ጋይስ ሶ ጋይስ እንግዲህ ያው ከሞላ ጎደልም ቢሆን ብዙ ነገር እንዳያችሁ ተስፋ አደርጋለሁ። እንዲሁም ደግሞ ጃፓን ላይ ያሉትን የዩዝድ ስልኮች ዋጋ በተወሰነ መልኩም ቢሆን ያው አሁን ለማሰብ እንደተመቻችሁ ተስፋ አደርጋለሁ እና እንግዲህ ያው ቀደም ብዬም እንደነገርኳችሁ መታችሁ እዚህ ስልክ መግዛት የምትፈልጉ ከሆነ ብታናግሩኝ፣ አጋዛችኋለሁ እንዲሁም ደግሞ ኢትዮጵያ መሆናችሁ ተገዝቶ እንዲላክላችሁ የምትፈልጉ ሰዎች ካላችሁ አሁን ባያችሁት ዋጋ የሚስማማችሁ እንዲሁም ደግሞ አይፎን 17 አዲስም ከአፕል መግዛት ይቻላል። በጣም ዋጋቸው አሁን ላይ ያለው አሪፍ ነው። ያው ወደ እንግዲህ ያው የሚለዋወጥበትን ጊዜ አናውቀውም። አሁን ላይ ግን አሪፍ ስለሆነ ይህንም ማድረግ የምትፈልጉ ከሆነ ኤኒታይም አሳውቁኝ። የዛሬው ቪዲዮ እንግዲህ እንደተመቻችሁ ተስፋ አደርጋለሁ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሌላኛው ደግሞ እንግዲህ መጨረሻ ላይ ነግራችኋለሁ ብዬ ነበረ መሰለኝ አነው ሜይ ቢ የተበላሸ ቪዲዮ ላይ ከሆነ አላውቅም። ግን ምንድን ነው ጋይስ፣ ወደ ኢትዮጵያ ልመጣ ነው። ስለዚህ ምናልባት ይሄ ቪዲዮ ሲፖሰት ራሱ እኔ ኢትዮጵያ ልሆን እችላለሁ እና ኢትዮጵያ መተን ደግሞ እንግዲህ አሪፍ አሪፍ ቪዲዮዎችን የምንሰራ ይሆናል። ስለዛ በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት